የዛሬው ጫን ያለ ነው። በጣም የሚገርም ነው ማለት ነው። ሀና ልጅ ነኝ ብላ ስትል ለምን ምክንያቷ እንዳልተጠየቀ ሁላችንም ቅሬታችንን ልናቀርብ ይገባል። ሰላም ቤተሰብ፣ እንኳን ደህና መጣችሁ። ሀሴት ሚዲያን ምርጫችሁ ስላደረጋችሁ እጅግ እናመሰግናል። ክበሩልኝ፣ ውድ ኢትዮጵያውያን፣ ኤርትራውያን። እንግዲህ ሀና ልጅ ነኝ ስትል ምክንያቷ፣ ታሪኳ ቁጭ አድርጋችሁ በስነ ስርዓት ልታናግሯት ይገባል እንጂ እርግብ ብቻ ልጅ ነኝ ብላ ስለመጣች ስለተቀበላችሁ፣ በዚህ በረቀቀ ዘመን እንደዚህ ማድረግ አልነበረባችሁም ማለት ነው። የኔ ሀሳብ። ምናሴ እንግዲህ በጣም ወይዘሮ ባዩሽን እንቀርቡ እንደሚገላትና ይህ ነገር ከተሰማ ሰላምና ምናሴ፣ እኔ እንጃ መድረሻዋን እንደሚያሳጡት ይታየኛል። ህልም ማለት ነው ህልም ከወደዳችሁ መቼም ላይክ እንዳትረሱ። በጣም የሚገርመው ነገር ሁለታዋ የማይረሳው ምርጥ ሰው ሰላምዬ፣ እንግዳ እናቲቱ በጣም እኔ እንጃ ሚላት በጣም እያስከፋችን ነው። ወይዘሮ ሚላት በጣም እያስከፉን ነው ተናንቶ ብንል ይሻላል። እና ሰላምና የሀና ፍቅር ግን እጅግ ነው የሚያስቀን ነው። ምናሴ በጣም ጠንካራ ልጅ፣ አስተዋይ በጣም ደስ የሚል ልጅ ነው። እና እርግብ በአክስቷ ነው የተመካችው። አክስቷ እንግዲህ የምርመራ ውጤትን እንደምታስቀይሰው ስለተማመነች መሰለኝ። ሀና ደግሞ ፈጣሪ ያውቃል ብላለች። ሁሌም ፈጣሪን የተመካ መዳረሻው ጥሩ እንደሚሆን ጥርጥር የለውም። ሀናን እንደግፋለን ሀና እውነቷ ይውጣ። እኛንም አታጓጉን፣ እኛንም አታጓጉን። ብዙ ሰው እኮ ጦርሽ ሊል ነው እንቅልፍ አጥተዋል። ስለዚህ አታጓጉን። ቆይ ምርመራው መቼ ነው የሚሆነው? ልባችንን ሰቀላችሁት እንዴ! ምርመራ ይደረግልን። የሚገርመው ነገር አባታቸው መምጣቱ ትልቅ ትልቅ አድቫንቴጅ አለው። ምርመራው በተረጋጋ መልኩና እንትን ሊል ይችላል ብዬ ተስፋ አረጋለሁ። በተለይ ምርመራው ከተቀየሰ ምርመራው ከተቀየረ ይህ ትልቅ ችግር ነው የሚፈጥረው። ምክንያቱም የኢትዮጵያ ሕክምና ባለሙያዎች ምን ያክል አማና እንደሌላቸው ወይም በስነ ስርዓት እንደማይሰሩ ሊያመለክት ስለሚችል ድራማው ይሄን ያደርጋል ብዬ ተስፋ አላደርግም። ወይዘሮ ባዩሽ መታነቂዋ፣ መያዣዋ፣ መወገዣዋ ሰዓቱ ደርሷል። እርግብ ወይ አታፍር ወይ አታምር። በጣም እያናደደችኝ ነው። አይን ያወጣ ሌብነት ማለት ነው። በጣም አሪፍ ጥምረት አላቸው ሰላምዬና ሀናዬ። በጣም ወድጃዋለሁን ሰላምዬን። እንግዲህ ጸባዩን የመለሰ ፈጣሪ እርግብንም እውነት እንድታወራ እያድርግ ማለት ነው። እኛ ሽልማት አንፈልግም። የሀና እውነት ወጥቶ ሽልማት ምናምን የምትሉ አይቼ ነበር። የሀና እውነት ወጥቶ ተከታዮች ልባቸው እንዳርፍ ነው የምፈልገው። ወይዘሮ ባዩሽ በጣም ሴራዋ እየሰፋ እንዳይሄድ አባታቸው መምጣቱ አስደስቶኛል። ወይዘሮ ሚላት ግን በጣም እየጮሆች ነው። በጣም በጣም በጣም እኔ እንጃ። በክፍል አርባ አራት ላይ ወይዘሮ ባዩሽ ምንም አቅሎ አንስታለች። የባሏን መምጣት እንዲሁም ደግሞ የሀና ጉዳይ ቤተሰብን በጠበጠይ ቤተሰብን በጠበጠይ ትላለች ወይዘሮ ሚላት እኔ ልንገረወት ሃና ቆንጅዬዋ ልጅሽ ናት እና ሃና ሀሴት ናት ሃናን በፍቅር ማቀበል ነው የሚሻልሽ እኛም ልባችን ይረጋጋ ድራማውን ለማራዘም ሲባል ምርመራው በትክክል እንደማይሰራ ግድ ቢሆንም ግን ፕሊስ አንድ አንድ የኛም ስሜት ከድርሰቱ ላይ ጨምሩበትና ሃና ፍትህ ታገኝ ድራማውን ለማራዘም ሌላ አይዲያ አትፈልጉ በቃ አቆ ሙዚቃ ማለት ነው ምክንያቱም ድራማው ይቀጥላል ሀናና እናቷም እኮ ከተገናኙ በኋላ ድራማው ይቀጥላል ማለት ነው እኔ እንደሚመስለኝ ከሆነ የምርመራ ውጤቱ አይቀየርም ሚላትና ሀና ልጇ መሆኑንም የምታውቅበት ሰላምና ምናሴም እህትና እህትና መሆናቸውን የሚያረጋግጡበትና የባዩሽና የርግብ ሴራ የሚጋለትበት ቀን የምርመራው ውጤት የእውነት መጨረሻ የድራማው መጨረሻ እንደሚሆን አንጠራጠርም። እንግዲህ እርግጠኛ ነኝ ምርመራው አይቀይርም። ምርመራው የማይቀይርበት የራሱ ይዘት አለው። ቢኮዝ ምርመራው ተቀየረ ማለት ኢትዮጵያ ውስጥ እየተሰራ ያለው ነገር እውነት አይደለም የሚለውን ስለሚያመለክት ድራማው በዚህ እንዲቋጭም አያደርግም። ሀና ትክክለኛ እናቷን አግኝታ ልቧ የሚያርፍበት ነው ማለት ነው። የሰላምና የሀና ፍቅር በጣም ደስ ይላል። ሰላም በጣም ለሀና ያላት እንትን የሚገርም ነው። በተለይ እኔ እንጃ፣ እንደውም ሀና ምናል መሰላቸው። እኔ የእናንተ እውነቱ እንድታውቁ ነው እንጂ እኔ በጣም ምርጥ አባት አለኝ ብላ ኩርት ብላባቸዋለኝ። ሀና እኔ የተናደድኩባቸው ሀና እኔ ሀሴት ነኝ ይህ ታሪክ የእኔ ነው ስትል፣ ኦኬ ቁጭ ብላ ወይዘሮ ሚላት ለምንድን ያላናገረቻት? ለምን አላናገረቻትም? እንዴት ማን አሳደገሽ? የት ነሽ? ማንነትሽ ምንድን ነው? ከየት ነው የመጣሽው? እኔ በስራ ነው ማቅሽ ብላ ይህን ነገር ባለመጠየቋ እኔ ቅሬታ ይናሰማለሁ። ይህ ይሁን የምትሉ ደግሞ ኮሜንት አስቀምጡ። ቁጭ ተደርጎ መጠየቅ አለበት። ሀና አመጣጥሽ፣ ታሪክሽ፣ ማን አሳደገሽ? ምንድን ነው እናትሽ የት ናት? በምን ምክንያት ከዚህ አባትሽ ከተገናኘሽ አባትሽ ይሄ የወለደሽ ነው ወይ የሚለውን ለምን አልተጠየቀችም? በቃ ለምን አልተጠየቀችም? ምክንያቱም ይሄ ነገር እኮ አባቷን እኮ ቢያናግሩት እውነቱ ይወጣል። ሕክምና ላይ እያለ ሂዶ ቢያናግሩት እውነቱ ይወጣል። ስለዚህ ለምንድ ነው ማራዘም የፈለጋችሁት የህዝብን ልባት ታንጠልጥሉ? ስንፈልጋችሁ ደግሞ እናንተ አክብሩን ማለት ነው። በጣም ደስ ይላል። ለማንኛውም ሀንዬ እውነቱ ይወጣልሽ። እናት ማለት እንጃ ቤተሰብ ማጣት ምን ያክል ከባድ እንደሆነ በብዙዎቹ ዘንድ እናያለን እና ወይዘሮ ባዩሽም ይሄ ሴራ በተለይ በብዙዎቹ ዘንድ እየተደረገ ያለ ነው። ባዩሽና እርግብ ለፖሊስ አሳልፈው መሰጠት አለባቸው። ምክንያቱም ከሚላት ላይ ያደረጉት ነገር ባይሳካም ሌላ ቦታ ሂደው ይህን ነገር እንደሚያደርጉት ይታወቃልና ስለዚህ በዚህ እንዲታቆም ስራዋን ቀጥታ በፖሊስ መያዝ አለባት ነው ምለው። በስከ መጨረሻም ውድ ቤተሰቦቼ አጨራረሱ እንደሚያምርና ሀናና ሚላት እናትና ልጅ እንደሚሆኑ ምናሴና ሀስ ሰላምዬ የሃና እህትና ወንድም እንደሚሆኑ እርግጠኛ ነኝ። እወዳቸዋለሁ። ውድ ኢትዮጵያውያን ኤርትራውያን፣ ክበሩልኝ።